አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት አስራ ሁለት በዚች ቀን በኢየሩሳሌም ሀገር ወደሚኖር ሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳሌ ወስዶ ወዶ ተሸክሞ ሳለ ቅዱስ ሚካኤልም ዕንባቆምን ምግብ እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎንም ሀገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልንም ከዚያ ምግብ መገበው። ከዚህም በኋላ ዕንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱት ዘንድ ቆመ። ስለዚህም ለከበረ ሚካኤል የመላእክት አለቃ በየወሩ ሁሉ መታሰቢያውን እናደርግ ዘንድ ቤተክርስቲያን የቤተክርስቲያን መምህራን አዘዙን። አማላጅነቱም ከኛ ጋር ለዘላለሙ ይኑር አሜን። ሰላም ለህላዊ የከ ዘምስዋ አብ መቅደሰ ከመታይ ርህየ ጸሎተ ቅዱሳን ጤሰ ሀፍረተ መስቀል ወልድ አመታ አገሰ ኢትርአይ በድንጋሴ እንዘታን አዱ ነፍሰ ሚካኤል አንነንከ ዋአት ሀትከ ሪሰ

በዚህ ዕለት የዓለም ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድሪያ ሀገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናስያ ነው። ሁሉም እጅግ ባለጸጎች ነበሩ። ይህንን ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብን ሙሉ አስተማሩት። እርሱ ወደ አቴና ሂዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሎ አለና። ከዚህም በኋላ ገና በታናሽነቱ መነኮሰ የዚህንም የኃላፊውን ዓለም ጣይም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስሊዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም ምን አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በመንኩስና ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶሪያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፦ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው ደግሞ በሰማያት የተፈታ ይሆናልና በውስጥ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ ክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና፣ እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብሩ ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችም ይመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አይምሮ ደግሞ ተሰጥቶሃል። ጸደቅ ሲሲኮስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትን ተግዛጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትን ሀዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ ባንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አርአያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ ተነሳ አለው የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማን ነህ ግርማ አስፈርቶኛልና አለው የእግዚአብሔር መልአክም ተሰራው ዘንድ የሚገባህን ልነግርህ ወዳንተ የተላኩ ነኝ አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፋትም ትምህርትህን ተቀብለው ትእዛዛትህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድን አሉና በእግዚአብሔር መንግስትና ውስጥ በእግዚአብሔር መንግስትም ውስጥ የጸና የብርሃን አምድ ትሆናለህና እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል ከእርሱም ጋር ሁሉም ካህናት፣ ዲያቆናት በየማይርጋቸው የሚያዝህንም ማድረግ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህ በኋላም ያመላክ ለአባ ፊላቲያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ ከእርሱ ጋርም ካህናት አሉ ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀጳጳሳትን ባረፈ ጊዜ ንጉስ አርካዲዮስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀጳጳስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀጳጳስናው ሥራ ጸና። ህይወትነት ባላቸው ትምህርቶችና ተግሳጾች ህዝቡን ሁልጊዜ ጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስት ወገን ህግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም። ፊት አይቶም አያዳላም። የንጉሥ አርቃዲዎስ ሚስት አውዶክሲያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያች መበለትም ወደ ቅዱስ ዮሐንስ መጥታ ንግሥት አውዶክሲያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታ መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክሲያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ስጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ እስከ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራከያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ካህዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸው። በፊታቸው ስላደረጋቸው ድንቆች ታምራት ወደ ቅናች ሃይማኖት አስገባቸው። የሮሜ ንጉስ አኖሬዎስ እና ሊቀ ጳጳሳቱ ዮናክንዲዶ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉስ አርቃዲዮስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ለዚህ ከዚህ ከክፉ ስራ ተጠበቅ፣ ትእዛዛችንንም ተቀበል። የከበረ ዮሐንስን ከስደቱ ካልመለስከው በአንተና በኛ መካከል ሰላም አይኖርም! መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜ የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታን አደረጉ። ከጥቂት ቀኖች በኋላም ንግስቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያው አረፈ። ንጉሳ ኖሪዎስና ሊቀ ጳጳሳት ዮናክኒዶስም በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን በስደቱ ከስደቱ እስከምትመልሰው ድረስ ስጋውንና ደሙን እንዳትቀበል አውዶክሲያን አወገዛ። ከዚህም በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሥ ላከን ግን ሙቶ አገኙት። ስጋውንም ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። የከበረ ዮሐንስን በተሰደደበት አገር እንዳረፈና ስጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮና ክኒዶስ መልእክት ጽፈው አስረዱት ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተክርስቲያን ገብታ ስጋውንና ደሙን እንዳትቀበል ልኮ። አውዶክሲያን አወገዛት እየለመነችውም ስምንት ወር ያህል ኖረች በብዙ ልመናም ፈታት ነገር ግን ጭንቅ በሆነ ደዌ የእግዚአብሔር አሰቃያት ያድኗት ዘንድ ገንዘቧን ለባለመድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅርላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅርላት ከደዌዋም ፈወሳት። ጌታችንም ከስጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱ እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዴዎስ ጋር ተቀምጦ ሳለ ንጉሥ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል መቤታችን ማርያምን የበኩር ልጇን እስከትውልድ እስከትውልድ እስከወለደችም ድረስ ዮሴፍ አላወቃትም ስለምን አለ ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለ የከበረ ዮሐንስም ንጉስ ሆይ እንዲህ አትበል እንዲህ አንተ ወደምትለው እንደምትለው አይደለም የከበረች ድንግል መቤታችን የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ህብረ መልክ በሚለዋወጥ ጊዜ ከእርሷ ጋር ከእርሱ ጋር መልኳ ይለዋወጥ ነበር። በንጹህ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠሊያም ቢገባበት ቅጠሊያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሷ ጋር መልኳ ይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስም የምታብለጨልጭበት ጊዜ አለ። የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞ ሕብረ መልኳ ተወስናለት የመልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሰራ የመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስ፣ መልካም ተናገርከ የሚል ቃል ከርሷ አወጣ። ንጉሱና ከርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያን ጊዜም ንጉስ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከመቤታችን ከድንግል ማርያም ስዕል ዘንድ ሰቅለው፣ ቅዱስ ዮሐንስን ከዚያች ቀን ወዲህ ልሳን ወርቅ ብሎ ጠራ። አፈ ወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ እንታብደረ ስደተ እሚሳተ በግፍ መፍቀሪ ተነዋይ ንግስተ

ወበዛቲ ዕለት ኮነ አስተርእዮተ መስቀል ክቡር በማይከለ ሰማይ ወብርሃን ዘይበር እምብርሃነ ፀሐይ በዚችም ቀን በኢየሩሳሌም ሀገር በጎልጎታ ላይ ከፀሐይ በልጦ በሚበራ ብርሃን የከበረ መስቀል መገለጥ ሆነ። ይሄውም ለኢየሩሳሌም አባቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቆስጠንቲኖስ ልጅ በሚያንሰው በቆስጠንቲኖስ ዘመን መንግስት በዘመነ መንግስቱ ነው። መገለጡም የሆነው ከቀኑ በስድስት ሰዓት ነው። የመስቀሉን ብርሃን የፀሐይ ብርሃን ሸፍኖ በግልጥ እየታየ እስከ ዘጠኝ ሰዓት ቆየ። ሰዎችም ሁሉ ያዩት ዘንድ ከቦታ ሁሉ ይወጡ ነበር። አባቄሎስም እንዲህ የሚል መልእክትን ወደ ንጉሥ ቆስጠንጢኖስ ሲልክ፣ ንጉሥ ወይ እወቅ፣ አስተውል። በከበረ አባትህ በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመንህ በቀራኒ ላይ የብርሃን መስቀል፣ የፀሐይንም ብርሃን ሸፈነው። የክብረ ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ሁለተኛም በዚህች ደብዳቤ እንዲሁ አለው። ንጉሥ ሆይ ከከፋችና ከረከሰች ከአሪዮስ ሃይማኖት ተጠበቅ። የሚያምኑባትንም አትቀበላቸው፣ በምንም በምን አትሳተፋቸው። ከዚህ በኋላ አባ ቄርሎስ ይህ የክብረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸና እምነት በምንጸናበት ጊዜ በምንማጸንበት ጊዜ ለእግዚአብሔርም በመስቀሉ ላዳነን በከበረ ደቡብ ፈሳሽነት ላነጻን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን ይቅር ይበለን ለዘላለሙ አሚን። ሰላም ሰላም በቃል አሚን እብል ለዛ አስተራሀ የወም ላይ ጎልጎታ መስቀል እንዘይ ሰሚያ በነፍሱ እለት ደይኖ ወሳይል ቅርሎስ ኤጲስቆጶስ ኢየሩሳሌም ደወል በውስተ ግጻዌ ጸሐፋ ለዛቲ በዓል ወበዛቴ ዕለት ተዝካሮሙ ለሰማዕታት ሚናስ ዲያቆን ወስጢፋኖስ በረከቶሙ ትሃሉ ምስሌነ ለዓለመ ዓለም ወበዛቲ ዕለት ተዝካረ ዕረፍቱ ለያሬድ ወልደ መላልኤል ወሃይወ ያሬድ ምእተ ወስሳ ወክልኤተ ዓመተ። ዳግመኛም የያሬድ የረፍቱ መታሰቢያ ነው። ያሬድ መቶ ስልሳ ሁለት ዓመት ኖረ። ሄኖክን ወለደው። ሄኖክንም ከወለደው በኋላ ስምንት መቶ ዓመት ኖረ። ወንዶችንና ሴቶችን ልጆችን ወለደ። መላው ዘመኑም 962 ዓመት ሆነው፣ በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክብሩ አባታችን ተክለሃይማኖት የሥጋው ፍልሰት ሆነ። የፍልሰቱ ምክንያት በሃምሳ ስድስት ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምር ተደርጎ ዕውራን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ መንበሩ አባ ህዝቅያስ ዘመን ሆነ። እለቱን ግንቦት አስራ ሁለት ነው። ለእግዚአብሔር ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በተክለ ሃይማኖት፣ ጌታ ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም እብል አልኢልየ ቃለ በፍልሰታ አጽሙ ዘገብረ ተክለ ሃይማኖት ኃይላ ተክለ ሃይማኖት ኃይለ ሂዛብ እዲሃ ህብስ ህብስተ ተዝካሩ ብሱለ ሶበገሰሰት ብእሲት ዓይና ጽሉለ እምነብርሃኑ አድማት ብርሃነ ጽሉለ ወበዛቲ ዕለት አይረፈ አብ ክቡር አባ አብርሃም መምህር ዘደብረ ሊባኖስ ሙልቆም ውላሰርቶ ሰባቱ መምህራን በዚችም ቀን ለአባታችን በአባታችን ተክለ ሃይማኖት መርበር ከተሾሙ መምህራን 17ተኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አረፈ። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን ለዘለዓለሙ አሜን።